ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ከውጭ የሚገቡ እኔ የነዳጅ ጥራት የሚያረጋግጥ የምርመራ ማዕከል ይገነባ መሆኑ ተገለጸ። ኢትዮጵያ ወደ ሀገር ውስጥ የምታስገባውን ነዳጅ ጥራት ለማረጋግጥ የሚያስችል የጥራትና ምርምር ማዕከል ላቦራቶሪ በድሬዳዋ ከተማ እንደሚገነባ ትሬድ ማርክ አፍሪካ በላዶ አስታውቋል። ያ ምርመራ ማዕከሉን ለማቋቋም ከፍተኛ ሟለ ነዋይ ፈሰስ የሚደረግበት እንደሆነም የገለጹት በኢትዮጵያ የትሬድ ማርክ አፍሪካ ዳይሬክተር የሆኑት እውነቱ ታዬ ለዚህም አንድ ነጥብ ስድስት ሚሊዮን የአሜሪካ ዶላር መመደቡን ጠቁሟል። ስራውን ለማሳካትም ከኢትዮጵያ የተስማሚን ነትና ምዘና ድርጅት ጋር በመሆን እየተሰራ እንደሚገኝም ገልጸው በቅርብ ጊዜ ወዲህ ውስጥ ናሴ ውስጥ መስከረም አካባቢ ይፋ እንደሚደረግም ተናግረዋል። እስካሁን ድረስ በነበረው አሰራር ኢትዮጵያ የጥራት ፍተሻ ለማድረግ የሚያስችላትን ላብራቶሪ የሌላት በመሆኑና ናሙና ወደ ኬንያና ሌሎች ሀገራት እንደሚላክ የገለጹት ዳይሬክተሩ የነዳጁ ጥረት ተረጋግጦ እስኪመለስ ድረስ አንድ መርከብ አንድ ቀን ሲቆም እስከ 25 ሺህ ዶላር ስትከፍል መቆየታን አስታውቋል። በሌላ በኩል ኤሌክትሮኒክ ካርጎ ትራኪንግ ስርዓት የተሰኘ ሀገሪቱ የውጪና ገቢ ንግድ የሚያሳለጥ ስራ እየተሰራም እንደሚገኝ ገልጸዋል። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ ለመጣት እያሰበች ነው። የትራምፕ አስተዳደር ኢትዮጵያን ጨምሮ በተጨማሪ 36 ሀገራት ላይ የጉዞ እገዳ ሊያደርግ እያሰበ መሆኑን ዋሽንግተን ፖስት ከውስጥ ሰነድ ኢንተርሚሞ መመልከቱን ዘግቧል። ሀገራቱ በ60 ቀናት ውስጥ የሚጠበቅባቸውን ቅድመ ሁኔታ ካላሟሉ በከፊል ወይም ሙሉ ለሙሉ የጉዞ ገድ ይጠብቃቸዋል ተብሏል። የቪዛ ገዴ ሊጣልባቸው ከታቀደባቸው 36 ሀገራት ውስጥ 25ቱ የአፍሪካ ሀገራት ስለመሆናቸው ተዘግቧል። ከሀገራቱ መካከል ኢትዮጵያ ጅቡቲ፣ ግብጽ፣ ጋና፣ ቡርኪና ፋሶ፣ ናይጄሪያ፣ ደቡብ ሱዳንና ዚምባብዌ ይገኙበታል። በአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮን ተፈርሞ በእነዚሁ በታቀዱ ሀገራት ለሚሰሩ ዲፕሎማቶች በተላቀው ሰነድ ላይ ሀገሪቱ በአሜሪካ የውጭ ጉዳይ ሚኒስተሩ የሚቀመጠውን ቅድመ ሁኔታ በስልሳ ቀናት ማሟላት አለባቸውም ተብሏል ውይታ ውስ በጉዳዩ ላይ ተጨማሪ ማብራሪያ ከመስጠትም ታቅቧል። በሰነዱ አንዳንድ አገራት ማንነት የሚያረጋግጥ ተጨባጭ መረጃ ለማቅረብ የሚያስችል ጠንካራ መንግስት እንደሌላቸው ወይም ማጭበርበሮች እንዳሉ ሲገልጽ፣ አንዳንድ ዜጎች ከቪዛ ፈቃድ በላይ በአሜሪካ ይቆያሉ ተብሏል። አሜሪካ በቅርቡ ከአስራ ሁለት ሀገራት የሚመጡ ዜጎችን ወደ ሀገር እንዳይገቡ የሚከለክል አዋጅ ማጽደቋ ይታወሳል። በወቅቱም እርምጃው ያስፈለገው ዩናይትድ ስቴትስን ከውጭ አሸባሪዎች እና ሌሎች የብሔራዊ ደህንነት ስጋቶች ለመከላከብ ነውም ተብሎ ነበር። በአሜሪካ ሚኒስትሯ ግዛት በዲሞክራሲ መሊሳ ሆርማትና ባለቤቷ ላይ ግድያ እንዲሁም በዲሞክራሲ ጆም ሆፍማንና ባለቤታቸው ላይ ጥቃት የፈጸሙ ቫን ሎተር የተባለ ሃምሳ ሰባት አመት ተጠርጣሪ በቁጥጥር ስር ስር ውሏል። ሲኤንኤን በቴል አቪቭ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት መጠነኛ ጉዳት ደረሰበት። ትላንት እሁድ ምሽት ኢራን ባስወነጨፈቻቸው ሚሳኤሎች በቴል አቪቭ በሚገኘው የአሜሪካ የአሜሪካ ኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር አስታወቁ። ማይክ ሃከቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው በኢራን ሚሳኤሎች ንዝረት ጉዳት ስለደረሰበት ዝግ ሆኖ ይቆያል ብለዋል። የአሜሪካ ኤምባሲ በቴል አቪቭና በኢየሩሳሌም የሚገኙ ሰራተኞቹ መጠለያ ውስጥ እንዲቆዩ በትላንትና ወጠት አሳስቦ ነበረ በሚሳኤሉ ጥቃት የተጎዳ ኤምባሲ ሰራተኛ እንደሌለ አምባሳደሩም ተናግረዋል። የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ቦርድ አባላት የእስራኤል ወታደራዊ ጥቃት በኢራን የኒክሌር ተቋማት ላይ የሚያስከትለውን አደጋ ለመወያየት ዛሬ በኤጀንሲው ዋና መስሪያ ቤት አስቸኳይ ስብሰባ ያደርጋሉ። ስብሰባ የተጠራው በኢራን ሲሆን የሩሲያ ቻይና ና ቬኔዙዌላ ድጋፍ አግኝተዋል ኢራን በመጀመሪያ ላይ በሳምንቱ መጨረሻ የእስራኤልን ጥቃት የሚያወግዝ ውሳኔ ሀሳብ ማቅረብ ፈልጋ ነበር ይሁንና ቢቢሲ ያነጋገራቸው ዲፕሎማቲክ ምንጮች እንደገለጹት የውሳኔ ሀሳቡ የብዙሀን ድጋፍ ያስገኛል ተብሎ የታሰበን በዚህ ምክንያት ኢራን አሁንም የእስራኤል ድርጊትን ማውገዝ ያካተተ አጠቃላይ መግለጫ ለማቅረብ ተዘጋጅታለች የአስቸኳይ ስብሰባ የተጠራው በኢራን ና በእስራኤል መካከል ውይይት እየተካሄደ ያለውን የሚሳኤል ልውውጥ መካከል እስራኤል በትናታዛን በናታንዝ እና ፎርዶ የሚገኙ የኢራን ኒክሌር ቦታዎች ላይ የአነጣጠረ ጥቃት መሰንዘሯን ተከትሎ ነው። የኢራን ኒክሌር ስጋት ለመፍታት ወታደራዊ እርምጃ በኤጀንሲው አባል አገራት ስምምነት መሰረት ተቀባይ ያለው መንገድ ሆኖም አያውቅም። ኢራን ዓለም አቀፉ ማህበረሰብ እና የኤጀንሲው ቦርድ አባላት ጥቃት መውገዝ እንዳለባቸው አጥብቃ ትነገራለች። ሆኖም አሁን ካለው የፖለቲካ ሁኔታ አይናት የፖለቲካ ሁኔታ አንጻር እንዲህ አይነቱ ውዝግብ የሚጠበቅ አይደለም። በተጨማሪም ይህ ስብሰባ በሁለቱ አያላት ሀገር መካከል በአፋጣኝ የተኩስ አቁም እንዲደረግ መንገድ ስለመክፈት አለመክፈቱ ግልጽ አይደለም። ሁለቱ ሀገራት አንዳቸው በሌላኛው ላይ ጠንካራ ያጸፋ ጥቃት መስጠታቸውንም ቀጥለዋል። የኢራን ፕሬዝዳንት ዜጎች ወንጀለኞች እንዲጋፈጡ ጥሪ ያቀበሉ ውስጥ አቀረቡ። የኢራን ፕሬዚዳንት ማሱድ ፔዜሽኪያን ኢራንያን ኢራን እያገጠማት የወንጀል ጥቃት በጋራ እንዲጋፈጡ በአንድነት እንዲቀሙ እንዲጸኑ ጥሪ ያቀረቡ ሰኞ ዕለት ለኢራን ፓርላማ ንግግር ያደረጉት ፔዜሽኪያን ኢራን ለዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ብለዋል። ጠላት ኢራንና ህዝቦቿን በግድያና ና በሽብር ሊያጠፋቸው እንዳይችልም። ከእያንዳንዱ ከታለሙ ጥቃቶች ጀርባ ዓላማውን አንገበው መንገዱን የሚቀጥሉ በመቶ የሚቆጠሩ ጀግኖች አሉ ብለዋል። ፔጅስ ግን እንደተናገሩት የኒውክሌር ጦር መሳሪያ ተት ለመታጠቅ እንደማትፈልግ ነገር ግን ከኒውክሌር ሀይልና ህዝቦቿን በሚጠቅም ምርምር የመጠቀም መብት እንዳላት በድጋሚም ተናግረዋል። በህንድ አውሮፕላን አደጋ ህይወታቸው ያለፈ ሰዎች ቁጥር ወደ ሁለት መቶ ሰባ ከፍ አለ። ሐሙስ ዕለት በህንድ አህመድ ባድ ከተማ የአውሮፕላን አደጋ በደረሰበት ስፍራ የተገኙ አስክሬኖች ብዛት 270 መድረሱን ሐኪሞች ተናገሩ። ወደ ለንደን ለመጓዝ የተነሱ አውሮፕላን 242 ተጓዦችና የበረራ ሰራተኞችን ይዞ በመኖሪያ ስፍራ አካባቢ የተከሰከሰው በረራውን ከጀመረ በኋላ በአጭር ጊዜ ውስጥ ነው። በአደጋው ከአንድ የ40 ዓመት ብሪታኒያዊ ግለሰብ በቀር ውጪ ሁሉም የአውሮፕላን ውስጥ ተሳፋሪዎች ህይወታቸው አልፏል። ባለስልጣናት ምን ያህል ሰዎች እንደሞቱ ለማረጋገጥ በስፍራው ላይ የሚገኙ ሲሆነ አዝጋሚ የሆነውና የዘረ መልና ሙናው ከተጎጂዎች ማንነት ጋር እያዛመዱ የማረጋገጥ ተግባር ማከናወን ቀጥሏል። ማዋጮች ላይ የደረሰውን አደጋ ለማስታወስ የተዘጋጁ ስነ ስርአቶች በእንድና በኔትርክ እንግዲህም ተከናውነዋል። ኢራን የአብዮት ሀይዘቤ ስለላ ድርጅት አርጂሲ ኃላፊ የሆኑት መሀመድ ካዝሚና ምክትላቸው አሰሙ ሀቅ በእስራኤል ጥቃት መገደዳቸውን ድርግጅቱም አረጋግጧል። የቴህራን ነዋሪዎች ዋጋ ይከፍላሉ ሲሉ የእስራኤል መከላከያ ሚኒስትር ዛቱ። ኢራን ሌሊቱን በፈጸመችው ጥቃት አምር ዜጎቿን ከተገደሉና በርካታዎቹ ከቆሰሉ በኋላ ለጥቃቱ አጽፌ የኢራኑ ና ከተማ ነዋሪዎቹ ዋጋ ይከፍላሉ ሲሉ የእስራኤል መከላከያ ሚኒስትር ዛቱ። ሚኒስትር ኢዝራኤል ካት የኢራን አቅም እያዳከም ና ያሉ ሲሆን የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢ ኢላማዎች እየተደረጉ ነው ሲሉ የኢራን ጠቅላይ ሚኒስትር ጠቅላይ መሪ አሊ ሃሚኒን ከሰዋል። የእስራኤሉ መከላከያ ሚኒስትር የኢራኑ የበላይ መሪ አያቶላ ሃሚኒ ፈሪ፣ ነፍሰ ገዳይ እና ጉረኛ አምባገንንም ሲሉ ተችተዋቸዋል። አራተኛ ቀኑን በያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭት በሁለቱ ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃት ፈጽማለች። በተለያዩ የኢራን አካባቢዎች ላይ ጥቃት እያደረሰች ያለችው የእስራኤል ሚኒስትር ሌሊቱን የተፈጸመው ጥቃት ሳይዘገይ አጽፋ እንደምትመልስም ተናግረዋል። ትራምፕ በኢትዮጵያና በግብፅ መካከል ሰላም አምጥቻለሁ ያሉ አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያና ግብፅ በታላቁ የኢትዮጵያ የህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸው ተናገሩ። ትራምፕ ይህን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆማቸውን ግጭት በመዘርዘር እሁድ ሰኔ ስምንት ሁለት ሺ አስራ ሰባት አመተ ምህረት ሩስ ሶሻል በተሰኘ ማህበራዊ ሚዲያቸው ገጽ ባሰፈሩ ጽሁፍ ነው። ትራምፕ ባለፈው ሳምንት መጨረሻ የተቀሰቀሰውን የእስራኤልና ኢራን ግጭት ትኩረት በማድረግ ባስተላለፉት መልእክት ሁለቱ ሀገራት ስምምነት ላይ ለመድረግ መድረስ እንዳለባቸውም ገልጿል። ህንድና ፓኪስታን በቅርቡ ገብቶት የነበረውን ግጭት ከአሜሪካ ጋር የሚደረገውን ንግድ በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅትና ቀልባቸውን እንዲመጡ ማድረጋቸውንም ተናግረዋል በዚህም የተነሳ ሁለቱም ምርጥ መሪዎች በፍጥነት መወሰንና መቆም ችለዋል ሲሉም የነበራቸው ሚና ገልጸዋል ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በሰርቢያ ና ኮሶቮ መካከል አስር አመታት የቆየውን ጦርነት ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭትም ማስቆማቸውን ጠቅሰዋል እስራኤል የቴሄራን የአየር ክልል በሙሉ መቆጣጠሯን ገለጸች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴሄራንና የአየር ክልል መቆጣጠሯን አስታወቀች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴሄራን አየር ክልል በሙሉ በሙሉ መቆጣጠር ትችላለች ሲሉ ተናግረዋል። ብርጋዴ ጄኔራል ኤፍ ኤፊ ዴፍሪን ለመገናኛ ብዙሀን በሰጡት መግለጫ ላይ የኢራን አንድ ሶስተኛው የምድር ለምድር የሚሳይል ማስወንጨፊያ አውድመናል ሲሉ ተናግረዋል። የእስራኤል ጦር ከ መቶ ሀያ በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጾ የእስራኤል አርብ ዕለት ጥቃት መሰንዘር ከጀመረች ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ አንድ ሶስተኛውን ማውደሟን ገልጻለች። የአየር ኃይሉ ትላንት ምሽት ብቻ ከሀያ በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለውም እንደነበር ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋን ውስጥ ወደ መቶ የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ ሃምሳ የሚጠጉ ተዋጊ ጀቶችን ማሰማራታ ተናግሯል። በዚህ ጥቃትም የሚሳኤል ማምረቻ ማከማቻ ስፍራዎችን፣ ማስወንጨፊያና የማዘዣ ማዕከሎችንም አብድማለችም ብለዋል።